እንደዛ ብልሽ ደስ ይለኝ ነበረ። ግን ተው ተው ሳሚ፣ ምንም ተስማሚ ያስቆርጥ ነገር እንዳትነግረኝ። ምችለን ሁሉ አድርጌያለሁ። ሁሉም የእኔ ጥፋት ነው። በጣም ይቅርታ። እኔ ር እንድጠይቀኝ አልፈልግም። ሳሚ፣ ልጄን እንድትሰጠኝ ነው የምፈልገው። ሳሚ፣ ልጄን ብቻ ስጠኝ። እንደዛ ማድረግ አልችልም። አዝናለሁ። ለነገሩ አንተ ድሮም ልበስበስ አልገባኝም። ቆይና ማናቸው እንደዚህ እያደረጉኝ ያሉት ንገረኝና፣ በልጄ ፋንታኔን ይውሰዱ። እኔ ነው ያሰቃዩ፣ እኔም አላውቃቸውም። እኔም ህጻኖን ለማስመለስ ተስማምቼ ነበረ። ከኔ ጋር የተስማሙት ሰዎች ደግሞ እነሱን ባላውቁት መንገድ ህፃኗ ሞታ ጠፍታለች። ወይ ኒሳን፣ ቆይ የምትነግረኝ የመጽሐፍ ታሪክ ነው እንዴ? እንደዚያ ያስብላል አይደል? እኔም ገርሞኛል። እና የምርህን አመንካቸው? ቆይ ሰዎቹ እየዋሹ ቢሆንስ? ኖ እየዋሹ እንዳልሆን አረጋግጫለሁ። ንገረኝ ካልነገርከኝ ዛሬ አንለቀቃት፣ ትሰማኛለህ። ልጅ ህይወቴ ናት። እሺ ለሷ ስል ብዙ ነገር አድርጋለሁ፣ ብዙ ነገሮችን ችያለሁ። አሁን ንገርኝ፣ ስለ ሰዎቹ ማንነት። አልነግርሽም፣ አትልፍ ህይወት። ይህን ነገር መቀየር ብችል ደስ ይለኝ ነበር፣ ግን ደግሞ ያለፈውን ነገር እኔ መቀየር አልችልም። አንተ ሁሌም የአዞ እንባ ነው የምታነባው። የተረገምክ ሳሚ፣ ህይወቴን አመሰቃቀልከው። እሺ እንደዚህ አትሁኝ፣ በቃ ምን አለበት ግን እኔም እንዳንተ ግዴለሽ ብሆን ኖሮ እኔ ግዴለሽ አይደለሁም፣ ሰው ነኝ። አዝናለሁ እኮ ህፃኗ ደግሞ የኔም ልጄ ናት። ዝም በል አፍ ዝጋሽ! አንተ ከመጀመሪያውም አልፈለግካትም ነበር። እኔ ነኝ እኔ ብቻ ፈልጌ የወለድኳት እሺ። ቆይ ህይወት፣ ምን አድርግ ነው የምትይኝ? ሙት። እውነት እኔ አንተን ቢያደርገኝ ኖሮ ራሴን ስጥ አድርጌ ነበር። ምን የምር ይሄ ቃል ካንቺ አፍ ነው ይወጣ? አዎ፣ ሙት። በቃ ሳሚ አስጠልተኛል። እኔ አሁን አንተ አይንህን ማየት እራሱ ነው የማልፈልገው። ልክ ነሽ እኮ ግን ስህተቴን ለማረም በህይወት መኖር አለብኝ። ምንም ብታደርግ እኮ የሰራ ስህተት ማስተካከል አልችልም። እሺ ልክ ነሽ እኮ እኔ እንደ ጉዳዩሽ መረዳሻለሁ፣ ግን ከዚህ ቤት ውጭ አዲስ ህይወት ጀምሪ። እኔ ሁሉም ነገር እኔ አሟላልሻለሁ። ህይወት እኮ እኔ በድጋሚ አንተ ላምንህ ሳሚ? የምር የተጸጸትክ መስሎኛ ምኜ ነበር እኮ፣ አንተ ግን ከኔ ይልቅ ልጄን ላገጧት ሰዎች ነበር ታማኝነት። ይሄማ ቃሌ ነው ደግሞ እንዳላሹኝ አረጋግጫለሁ። አሃ ያንተ ቃል ለእኔ ሲሆን እኔ ጋር ሲመጣ ብቻ ነው የማይሰራው ማለት ነው። ለሁሉም ነገር አዝናለሁ ሳሚ። ምንም አትዘንልኝ በቃ ከቻልኩጣል ሳሚ ውጣ። በቃ በእናትህ ሳሚ ውጣ። ሩት ሩት ቆይ፣ አንተ አሁንም የተከተልከኝ ነው እንዴ? ምንም ነገር እንዳትወሽ የት ሄደሽ ነበር? የተከተልከኝ ከነበረ የት እንደሄድኩ ማወቅ ነበረብህ። ቆይ ለምንድን ነው ራስሽን ችግር ውስጥ ምከችው? ወይኔ ታድዬ ሁሉም ሰው ለእኔ ይጨነቃል። ቆይ ግን አንተ ስለኔ ማታስብ መስሎኝ። እሱማ አላስብም፣ ግን በቃ ካስብክ ዝም በል። ምን መሰልሽ ሩት፣ ሳሮን አንቺ እንደምታስብ ያቀላት ሴት አይደለችም። ስለዚህ አቁሚ። ምን ምን? ቆይ አንተ የሳሮንን መጥፎነት በምን አወቅ አንቺ ብቻ እኮ አይደለሽ አይንና ጆሮ ያለሽ። እባክሽን አቁ ሚሩት ካንተ ምን እንደምወድለት አውቃለህ? ሰዎች ማወጣጣት ትችልበታለህ። በአሁኑ ግን አለ ግን፣ ምን እንደተፈጠረ አልነግርህም። ምን እያደረግሽ እንደሆነ አውቃለሁ ሚኪ። ቆይ በትክክል ምን ልሰራ ነው የመጣኸው? የድሮ ፍቅረኛ ከናፍቅችኝስ? አትጃጃል እባክህ። እውነት ለእኔ ያለሽ የፍቅር ስም ይቀንሷል ማለት ነው ቆንጥ ያማንዲ የሆነ ሰው በያይንስ? እሺ ግን እኮ ሰው ማያይን ቦታ ቢሆን ችግር የለውም አይደል? ማን ያለው አትዋሽ አይንሽ ላይ እኮ ያስታውቃል ሚኪ እየቀለድክብኝ ነው እንዴ በእናት ዞር በል ከአጠገቤ እሺ አንቺ ባትወጅኝም እኔ ግን እንድትጎጂ አልፈልግም ስለዚህ ተጠንቀቂ አመሰግናለሁ አንተ ባትኖር ማን ያስብልኝ ነበር ሩት እባክሽን ተጠንቀቂ ሁል ጊዜ ጥሩ ቀን የለም አንተም እኮ እንደው እንደሚሆንክብኝ ፍቅረኛሽ እንደሆነም አልፈቀድሽልኝ ደነዝ ምን ስለዚህ እየዋሸሽኝ ነው ማለት ነው እማዬ ትሙት ትወጅኛለሽ ደነዝ አልሽኝ እኮ አይገባህም እንዴ ደነዝ እኮ ስድብ ነው አይ ስድብ ለኔ ለየት ያለ ትርጉም አለው። ያኔ አብረን በነበርንበት ጊዜ ፍቅርሽ የምገልጭልኝ ደነዝ እያልሽ ነበር። አንተ በእናትህ አትጃጃል። ጅል ጅልም ትይኝ ነበር እኮ የማትረባ ይህ ራሱ አንደኛው ነው። ኧረ በጣም ደስ ይላል። በጣም ምን እሽ እደውላለሁ እንደምን ተገኝቶ ነው የፈገግታ እማዬን ካሮ በኋላ እኮ ሁሌም ደስ ይለኛል ዛሬው ግን ይለያል። ምን አለችህ ዛሬ ግቢ በር ተንኳኩቶ ስትከፍት ህጻን ልጅ በጨርቅ ተጠቅልላ እንዳገኘች ነገረችኝ የምን ህጻን እኔ ምን አውቄ ብቻ ህፃኗን ማናምጥቶ እንደጣላት ዞራ ብትፈልግ ብትፈልግ ብትፈልግ ልታገኘው አልቻለች ያየም ሰው ካለ ጠየቀች ሰፈር ሰው እንዳለ አላየንም ማለት እና ምን አደረገች? የሰፈር ሰውማ ለፖሊስ አመልክች ብሏት ነበር። እሷ ግን ህጻን ልጇን በእጇ አቅፍ አድርጋ ይህማ ከእግዜር የተሰጠኝ ጸጋ ነው ብላ አለቅም ብላ ወደቤት ይዘገባች። ብታይ በጣም ደስ ብሏታል። እንዲያውም አሁን ተደውልሻለች። አየ የዚህ ዘመን ሴቶች ምንም ሳያውቁ ገና ደረሰን ደረሰን ይሉና ይወልዳሉ። ከዛ ኔትም ይጥሏቸዋል። አትፍረጅ እንጂ እህቴ። ቆይ አንድ ሴት አለች እና ሴት በሆንስ እኔ ጠንቃቃ ሰው ነኝ። ልጅ የሆነ ልጅ አልጥልም። ይገርማል ህፃን ልጅን እየወለዱ በየሰው በር ላይ መጣል የተለመደው ሆኗል። ብቻ ግን በጣም ደስ ብሎኛል። እን አንተ ደግሞ ለምንድን ነው ደስ የሚለ እንዴ? እናታችን ደስ ብሏት አለ በዛ ላይ ደግሞ እኮ ሌላ ትንሽ የት ልትኖረን ነው? ይሄ ነገር ጥሩ አይደለም። ደግሞስ የማንንም ዲቃላ ህቴ ብለ ልጠራ ነው? አንቺ እኮ ለነገሩ ለይቶልሻል። ሩት ግን ደስ ይላታል ብዬ አስባለሁ። አብዳችኋል። ይሄ ነገር ጣጣ ሳይመጣባት ልጅቷን ወደ መጣችበት መመለስ አለብኝ። ለምን ሲባል? የሆነ ሰው ሆን ብሎ እያደረገው ቢሆንስ? ደሞ ባይሆን እንኳን በህግ እንደሚያስጠይቅ አታውቅም ግን እኮ እማየ በር ላይ ነው ተጥላ ያገኘቻት ይሄ ማለት ደግሞ የሆነ ሰው ከማየ እርዳታ ፈልጓል ማለት ነው እና እርዳታ ከፈለገች ስንት መርጃ ድርጅቶች አሉ አይደለ እንዴ እንደውም የኛ የንጁ አምጥቻ አስቀምጣታለሁ ይሄን ነገር እንኳን እኔም ሆንኩኝ እማየ አንፈቅድልሽ ህፃኗን እኛ ነን የምናሳድጋት እናታችን እኮ ደክማለች በዚህ ሰዓት ህፃን መንከባከብ የምትችል ይመስላል አውቃለሁ ግን አታስቢ ለድካማን ቢሆን ሰራተኛ ቀጥርላታለሁ እንዴት ደስ እንዳላት እኮ ስላላየሻት ነው አንድም ቀን ሰው የሚላችሁን አትሰሙ አይደል። ሳሮን፣ ይሄን ነገር እርሹ። ህፃኗን ከማዬ ጋር ለመውሰድ ብትሞክሪ ከኔ ጋር ነው ጸብሽ። ሰምተሽኛል አይደል? እጭ ይሄ ነገር በዛ። እዚህ ህይወት እንደ አዲስ ልጄ ጠፋች እያለች ትነፋረቃለች። አንተ ደግሞ የማንን እንዲ ቃላ ካላሳደኩኝ ብላ ያዙኝ ልቃቀኝ ትላለ። ምን ቆይ ምን ተፈጥሮ ነው ለመሆኑ፣ ህይወት የት ናት? የፈረደበት መኝታ ቤት ነው፣ ሌላ የት ትሄዳለች? ይሄው እንደ ሙጫ አለቅ ብላ ተጣብቃ እምቢ ብላናለች። አንቺንም ይወልሽ፣ አስሬ ጸበል ነው እሺ መውሰድ ያለብኝ። በጣም አሪፍ ነው እማዬ፣ እንዴትም ብዬ አሳምኜ ልጅቷን ወስዳታለሁ። የዚች የሙጫ ልጅ ስትጠፋ ሌላ ልጅ ተገኘ፣ ይሄ በጣም ቆንጆ ዜና ነው። ሄሎ እማዬ። ሂዊ፣ እንደዚህ ማዘን የለብሽም ራስሽን እኮ ነው የምትጎጂው። የራሴ ጥፋት ነው ሳሚ። ማመንና ተስፋ ማድረግ አልነበረብኝም እሱ ሁሌም ልቤን እንደሰበረው ነው። ሂዊ፣ በአሁኑ ግን ከልቡ ነበር ህፃኑ እየፈለጋት የነበረው ከልቡ ነው። እንደሞ ለሱ ምስክር ነው። እና የታለች ልጄ? እኛም እኮ እየፈለግን ነው አይደል፣ ግን እናገኛት አልቻለም። በቃ የጊዜው መርዘም እራሱ እኮ ነገሩን ስብስብ ያደርገዋል። ሁላችሁንም አስቸገርኳቸው አይደል? በጣም ይቅርታ። የራሱ አይመሰገንም፣ ግዴታችን ነው ደግሞ ከዚህም በኋላ እንፈልጋታለን። ራስሽን ደግሞ አታስጨንቂሽ። ሳሚ እንዳለን ከሆነ ነገሩ ተስፋ አስቆራጭ ነው። በቃ አትድከም። አይታወቅም፣ የፈጣሪ መልካም ፈቃድ ይሆንና ትገኝ ይሆናል እኔ እንጃ፣ እኔ ግን ተስፋ ቆርጫለሁ። ምን በድየው እንደዚህ እንደሚፈታተነኝ አላቅም። አንቺኮ ጠንካራ ሴት ነሽ። በህይወትሽ በጣም ብዙ ነገሮች ሊገጥሙሽ ይችላሉ፣ ግን ህይወት ይቀጥላል። ትናንትና ላይ ብቻ ቆመሽ መቅረት የለብሽ። ቆንጆ ነሽ፣ አስተዋይ ነሽ፣ መልካም ባሕሪ ያለሽ። ስለዚህ ነገ ከነገ ወዲያ አግብተሽ በጣም ብዙ ልጆችን ትወልጃለሽ። አይመስለኝም። እኔ በኃይለኛው ነው የተሰበርኩት። ከዚህ በኋላ እንኳን ወንድማምን አይመስለኝም ነው። ግን ሁሉም አንድ አይነት አለ ለአንቺ የሚጨነቅ የሚያስብልሽ ሰው ደግሞ ይገጥምሻል። አይመስለኝ ከዚህ በኋላ ለማን ብዬ መኖር እንዳለብኝ ራሱ አላውቅም። ቤተሰብ የለኝ አጠገቤ እኔ የምለው ሰው እንኳን እኮ የለኝ። እንዴ ሂዊ፣ እኛስ ቆይ እኛ ማለት ለአንቺ ምንም ማለት አለንም ማለት ነው? እናንተንም ማስጨነቅ አልፈለግኩም እኔ ወደ አንዱ ብን ብለሽ ይዤ የሚል ነገር ነው ውስጤ የሚሰማኝ። አይዞሽ ሂዊዬ፣ አትጨናነቅሽኝ ነው ያለውልሽ። ሁሉም ነገር ጨለማ ሆኖ ነው የሚታየ። እኔ የምር ደከመኝ። አይዞሽ እኔ አለሁልሽ፣ አትጨነቂ። በሚያስፈልግሽ ነገር ሁሉ እኔ ከጎንሽ አለሁልሽ። እናንተ ባትኖሩ ኖሮ ምን ሆን እንደነበረ ሳስበው በጣም ይጨንቀኛል። ግን እኛ አለን፣ አትጨነቂ። ያለፈውን ህይወትሽን ረስተሽ ወደፊት ለመራመድ ሞክሪ። ከዚህ በኋላ ምንም የሚያስጨንቅሽ ነገር መኖር የለበትም። አመሰግናለሁ። ሁሌም እንደ ወንድም ከጎን ስለሆንክ እንደ እንደ ወንድም ምን ነው የእኔ ወንድም መሆን አትፈልግም እንዴ? አይ ማለቴ ይፈልጋል በሩትና በሳሮንም በጣም ነው ምቀ ነው አንተን የመሰለ ወንድም ስላላቸው፣ እና እኔም ወንድምሽ እንደሆነ የምትፈልጊ አግኝቼ ነው። የምታደርግልኝ ነገሮች በሙሉ እኮ ለሱ ማረጋገጫ ናቸው። ምንድን ነው የእኔ ወንድም ሆኔ ደስ ካላለው መቅረት ይችላል። ለምን ይቀራል? እኔም አንድ ቀን ሰው ሆኑና ደፋር ሆኑ ይሆናል። ለምን ነው ደፋር የምትሆኑ? ተይ ብዬ እኔ አፌ ነው ጠላቴ። ምንድን ነው የምትቀባጠረው? እዚሁ ነው። ለማንኛውም ስለተረጋጋሽ በጣም ደስ ብሎኛል። ምን አማራጭ አለኝ? ሰውየው ከሞተ ከአምስት ዓመት በኋላ ማን ነው ሊያስፈራራኝ የሞከረው? እንዴትም ብላችሁም ቢሆን ጉዳዩን አጣርታችሁ ንገሩ። አይ የቢሮ ቁልፍ ማስቀየር እኮ ዋጋ የለውም። ዛሬ ራሱ ቢሮ ውስጥ አስቀምጠውልኝ ጠበቁኝ። በቃ አዲስ ነገር ካላሳውቅኝ እሺ። አታስብ። ልጅቷ አስተማማኝ ቦታ ነው ያለችው። በህይወቴ እንደ ዛሬ ተደስቼ አላውቅም። ግን አሁን ለህይወት ልነግራት ባለመቻሌ ትንሽ ደብሮኛል። ግን ከዚህ በኋላ እያንዳንዱን ዶክመንቶች ሰብስቤ ሳሮ ላይ ክስ መሰርታለሁ። ከዛ በኋላ እያንዳንዱ ነገር ፍርጥርጥ እንዲል አደርገዋለሁ። ከዚህ በኋላ ህይወትም ከቤተሰቦቿ እና ከልጇ ጋር እንድትገናኝ አደርጋለሁ። እሺ፣ ምንም ነገር አይፈጠርም። አታስብ። እሺ፣ ቻው። የሆነ ሰው በጣም አዝኗል። ምን ተፈጠረ? አንቺ ምን አለብሽ? አሁንስ አንቺን ቢያደርገኝ ብዬ የተመኘው ሰውዬ እዛው ደግሞ የኔ ማንነት ወስዶ ልታበላሽ ነው እንዴ? ለሚሆኑ ምን ተፈጥሮ ነው የውትን ልጅ ላገኘት አልቻልኩም። ደጋግሜ ነው ልቧን የሰበርኩት። የምችለውን ሁሉ አድርገሃል። በአሁኑ እንኳን እኔም ኮርቼብሃለሁ። አትቀልጅብኝ ባክሽ። እውነቴ ነው ሳሚ፣ የምችለውን በሙሉ አድርገሃል። አትዘን። ታውቂያለሽ ሩት እንደ አዲስ ህይወትን ያረኳት ነገር በጣም እየጸጸተኝ ነው ሳሚ። ላለፈ ነገር ጊዜህን አታቃጥል። ባይሆን እሱን ትተህ አሁን ላይ ምን ማድረግ እችላለሁ ብለህ ካስብ። ግን ምንም ነገር ባረግ ድጋሚ የህይወትን እምነት ላገኘው አልችልም። የእሷን እምነት ባታገኝ ራሱ አንተ ለራስ ስትል ጥሩ ሁን። ተይም ባክሽ። ምንም ነገር ባረግ አልመሰገንም። እድሌ ነው። እኔ እንግዲህ ሳሚ አታለቃቅስብኝ እና ዋሾ መቶ ጥሩ ነገር ብሰራ አንዷ መጥፎ ነገር ናት ገና ምትወጣብኝ። ህጻኗ እናገኛታለን፣ አታስብ። ቆይ ግን የአባትነት ስሜት ተሰማክ እንዴ? ነገርኩሽ፣ ሮት፣ ላታምኝ ትችያለሽ። ግን ደግሞ ያለፉት ነገሮች ሁሉም ጸጽተውኛል እና ለምን ተስፋ ትቆርጣለህ? ጥሩ ስራ በመስራት ህይወትን ለመካስ ሞክር። እሱም ብዬማ ነበረ፣ ህፃኗን እየፈለግኩ የነበርኩት ግን ደግሞ አልተሳካም። እኔ ግን የሚገርመኝ አንቺ በዚህ ልክ እንዴት ነው ልትረጋጌ ቻልሽው? ህፃኗ ከናካቴው መጥፋቷን ሰምተሻል ነው ወይስ? አዎ ሰምቻለሁ ባክ፣ ነገሩ ለእኔም አስደንግጦኛል። ስትታይ ግን ያን ያህል ረ ረ እንደውም ዘና ብለሻል? አ ታዲያ አንተ የወለድካት አባቷ እያለ ከእኔ ለምን እንደምጨነቀው ድሮውንም እኮ አንቺ ጨዋ ጨዋ ጫወትሽ እንጂ ትክክለኛ ማነትሽ ይሄ ነው ይጭ እንግዲህ የራሴ ጉዳይ ልክ ብለሻል ይሄ የራሴ ጉዳይ ነው ሞት ሳሚዬ ሀዘን ግን በጣም ያምርብሀል ቀልድ ነው ቤት ማንም የለም እንደ አላውቅም እኔም ገና መግባት ይሄ ነው ከውጭ ውስጥ ገብቼ የህይወትን ፊት ማየት ስለአስፈራኝ ነው እዚህ ቁጭ ያልኩት ቆይ፣ በጣም አዝናለች እንዴ? አዎ፣ ልቧ በጣም ተሰብሯል። ከመጀመሪያውም ተስፋ ለስጠት አይገባም ነበር ወይ? ሳሚ፣ ፀፀት ማንንም አይጠቅምም። ትላንት አልፎ ዛሬ ላይ ነን። ዛሬ የምትችለውን ነገር በሙሉ አድርግ። አንቺ ምን አለብሽ እናቴ፣ በሚስቴና በድሮ ፍቅረኛ መሀል ገብቼ እንደ ጌሾም መወቀጠው። እኔ ግን እኮ ትፈልገዋል አይደል እንዴ? ያን ያህል ያስታውቅብኛል ማለት ነው? አንተ በዚሁ ከቀጠልክ ስድብ ነው መጨረሻ። ቀበጥ ፈልገው ነው እንደምትይኝ። ሰው እንዴት ነው ችግር የሚፈልገው? እኔ ጋባው ፈጣሪ አጽናክ ምን። እሺ ግን ዲባ ፍቅር ያዘሽ እንዴ? ምን እሱ አይደለ እንዴ? ምን ይገርማል። አረ ቀስ እንዴ። ቆይ ግን ምን አይነት ሴት ብትሆን ነው እንደዚህ የማይደፈሩ ልብን የደፈረችው? ቶባ አካታሹብኝ አሁን ርዕስ ቀይር። ይቀየራላ፣ ታዲያ ወይ ስለ ኳስ እናውራ። እንደ እንትን እኮ አታፍረው ስለ አርሰናል እናውራ አትል ይሆናል። ምን አሳፈረኝ? የጨዋታ ልዛችንን ምን ያህል እንደሚያምር የዓለም ህዝብ ሁሉ የሚያውቀው ነገር ነው። ዋናው ያለ ውጤቱ ነው። እሺ የትንፍጩ ዱቄቱን አምጪው የሚባለው አልሰማንም። ምን ያው እኮ ነው የማንቸስተርና የአርሰናል ደጋፊ የአፍ አመል ሆኖበት ነው እንጂ ያው አመል በዱቄት ይስቃል ነው ነገሩ አጭቅጭቅ የምናየው እሺ ይሄ ካልተመቸ፣ ለምን ስለ ሩጫ እንወራ። እንዴ ማን ነው ያንተን ላከብኝ? አረ በፍጥረ እስኪ ዝም በል እንኪ ዝም በል። የምር ዲቫ ግን እያስቀየምከኝ ነው። ቢያንስ እንኳን ሲሄድ አንድ ጅንስ ሱሪ እንድልክልህ እንኳን እድሉ ስጠኝ እንጂ እንምል ቆይ፣ ቤተሰቦች ደህና ናቸው? ምንም ስትደዋወል ሰምቼ አላውቅም እኮ አንተ ቤት መች ትቀመጥና። ደህና ናቸው እናቴ አጎቴ ሞት በጣም ጎርቷታል፣ ግን ደህና ናቸው። ግን አጎቴ ጠፍቶ ነው የኖረው። አው ግን እሱ ነበር ገንዘብ ልኮ ብዙ ነገራችንን እየሸፈነ ለዚህ ያደረሰን። ግን ምን እንደሚቆጭኝ ታውቃለህ? በህይወት እያለ ሳይተያዩ አንድ ቀን በስልክ ደውሎላት የዛኑ ቀን ማታ ሬሶውን በሳጥን አሽገው ላኩላት። ግን ቆይ የገደሉት አብሮት የሚሰሩ ሰዎች ናቸው የሚባሉ ነገሩ ነት ነው አላረጋገጥንም እንጂ እኔ ምንም ቆይ፣ ለምንድን ነው ይህን ያህል ጊዜ ከእናንተ ተደብቀ ይኖሩ? የሚገርም እናቴና እሱ በእንጀራ እናት ስላደጉ በጣም ነበር የሚዋደዱት እና የሚተሳሰቡት። እና ጎቴ የራሱ እና የእናቴን ህይወት እቀይራለሁ ብሎ በልጅነት ነበር የወጣው እና እናቴ ለረጅም ጊዜ ድምፁን ሰምቶ አታውቅም ነበር። አንድ ቀን ግን ደወለ። እናቴ ድምፁን ሰምታ በጣም ተደሰተች በአካል ለመገናኘት ዛሬ ሲል ነገ ሲል ያው በዛው ቀረ። ሚኪ አዝናለሁ፣ በጣም በጣም የሚያሳዝን ታሪክ ነው። እናቴ ከበፊቱ በጣም ተጎዳች። ስለ ወንድሟ ባሰበች ቁጥር በእንባ እንደታጠበች ነው። ጥቁር ልብሷን ራሱ እስካሁን ድረስ አላወለቀችው። በጣም ትወደው ነበር ማለት ነው። ለመግለጽ እራሱ አልችልም። የእሷ ደግሞ ከልክ ያለፈ መውደድ ነው። በጣም አዝናለሁ። ግን ይቅርታ አድርግልኝና ሚኪ እናት በእንደዚህ አይነት ሁኔታ ውስጥ እያለች ጥላት ወደ ውጭ መሄድ ተገቢ ነው ብለህ ታስባለህ? ይሄ የረጅም ጊዜ እቅዴ ነው። ለማንኛውም አንተ ነሷን በርትታ ማበርታት ያለብህ። የእናትህ ሀዘን በጣም ከባድ ነው አውቃለሁ። እና ያንተስ፣ እናት እስካሁን ድረስ እሩትን አላገኘቻት። ማር እባክህ፣ እሩት አሁን አይሆነም አለች። ገባኝ እና ህይወትስ? ማለት ከሳሩን ጋር እንዳየሁት ከሆነ ምን ላድርግ ግን ከሱ አልለይም ማለች። በጣም ትልቅ ችግር ውስጥ ነው ጓደኛዬ። ለምን ወጣ ብለን አንድ ሁለት አንልም? አንኪ የዛሬው ለፈኝ በዚህ ስሜቴ ላይ ደግሞ ሞቅ ካለኝ ነገሮች ላበላሽ ይችላሉ። ካልክሽ እንደ ሙድ ምን ተገጥረሽ ታይኛለሽ እንጂ እንዴ፣ ምን እያደረግሽ ነው ሳሮን? ኦኬ ለኬ እሷ ጠበቃ ነክ እና ደበረክ። እንዴ አቆሚ፣ ሳሮን። የምታደርጊው ነገር ምንም ደስ አይልም። ለሰው ልጅ ትንሽ እንኳን ክብር ይኖርሽ እስኪ። በቃ ተጨቃጨቁ፣ እያጸደውት አይደል። እሱማ ስራሽ ነው ገረድ። ለነገሩ ሰራተኝነት ራሱ ሲበዛብሽ ነው ሳሮን። እባክሽ ዝም በይ እስኪ። አፍን ዝጋ ወስላታ። ወዴት ወዴት? ይህንም ማለ ያጸዳው ነው። አንቺ ምን ለይቶልሻል? ካንቺ ጋም ይሄን ሁሉ አመት የኖርኩት ይኖርኩት በጣም የምታሳፍሪ ሳሮ። ይሄ ሁሉ በአንቺ ምክንያት ነው እሺ